እንዲደብረዋል ዛፉ አይጠጣ መሽቶበታል። ብሩክ ንግግር ጠባሳ ምንም ሰው ሲያከብር ነው ልቅ ሰው። ውይ ዘንድሮ ብሩክ ምና ከሆነው በዚህ ልክ እንደዚህ የወረደ ነገር መናገር እንዴ! ለወደፊቱ ግን ጠባሳ እንደሚሆንብ ጸጸት እንደሚሆንብ ግን አትርሳ። አሁን እንዴ ማለትህ ጨረቃዎች ሀይሚና ቡራ ዛሬም እንግዲህ በሀይሚ ቤት ሚፍታ ህዝባቸው መጥቶ ነበር እና ዛሬ አራቱም ተገናኝተዋን። ትናንትና ሊ እንዳልመጣችም ነበር። ዛሬ እንግዲህ እንደዚህ በቁምጣ ተጠባብቃ መከራዋን ተቸግራ መታለች ማለት ነው እና ሀይሚና ቅዱስ ደግሞ ባለባበሳቸው ዋው የመር ማለት ነው እና እንግዲህ ብሩክ አይታችሁታል፣ ዛሬም ሲናገር የነበረውን እና ሀይሚም እየመለሰች የነበረውን አይታችኋል። በተለይ በተለይ ግን መናገር የምፈልጋቸው ነገሮች አሉ። እውነት ለመናገር ማለት ነው። ማለት በዚህ ልክ ጨረቃዎች ምንድን ነው፣ ለምንድን ነው ወደ ሰላም የማትመጡት? እንዴ ሚፍትሀስ በዚህ ልክ እንደዚህ የምታደርጉት በሰላም ነው። ሰው አክብሩ እንጂ ማለት ለኦዲየንስ ክብር ሊገባ ይችላል። ይሄን ያክል በእናንተ ማለት ነው በተለይ እኔ የምርቅ አሌለኝም ሰላም ሰላም፣ ቤተሰብ እንዴት ናቸው አለው። ሰላማችሁ ብዛ ባያላችሁበት እያልኩኝ ውድ ቤተሰቦች እንዴት ናችሁ አለን። እንግዲህ የጨረቃዎች ጉዳይ እንደቀጠለ ነው ማለት ነው። ማለት ሁሌም ጭቅጭቅ አይሰለችም። ዛሬም እንግዲህ ሚፍታህ ሀይሚንም በግሉ አውርቶ እንግዲህ ብሩክንም አውርቶ ለየብቻ ማታ አውርቶ ዛሬ እንግዲህ ነገሮች እንዲያበቁ ሊንዳን ና ቅዱሱን ከህይወታቸው እንዲወጡ እናንተ ትተዋወቃላችሁ ወይ ብሎ ግልጹን ለመናገር ሞክሯል ማለት ነው ሚፍታ ዛሬ የሚፍታ እውነት ለመናገር በጣም ጥሯል ማለት ነው ጭራሽ ምንም ያላስበው ነገር ነው የተከሰተ በጣም በጣም የገረመኝ ነገር ደግሞ ቡራ ምን ነክቶት ነው ግን? ማለት እንዴት ነው ለምንድነው የሚሳደብ እንዴ? ትናንትናም ተሳደበ፣ ሀይሜን ስራ ፈትነሽ ብሎ ተሳደበ። በሱ በጣም ብዙ ሰው በጣም ብዙ ሰውን ያስቆጣ ነው እውነት ለመናገር ማለት ነው። ዛሬ ደግሞ እንግዲህ ቅዱሱን ዛፍ እያለ ሲናገር ነበር እና ዛፍ ብሎ ተናግሮ ታዲያ እስከ አራጠው ሀይሜ ደግሞ አሸከመችው ማለት ነው። የሚገርም ነገር ቅዱስ ዛፍ ቢሆን ቅርንጫፍ የለውም። አንተ ዛፍ ካልክ አንተ ነህ ዛፍ፣ አንተ ግን ብዙ ቅርንጫፎች አሉ አለችው። ያ ማለት ቅዱስ ዛፍ ረጅም እንኳን ብለህ ብትሰድበው ምንም ነገር ከፊትም ከኋላም የለውም እያለች ነው። ብሩክ እንግዲህ ከብዙ ሴቶች ጋ ነው እንትን የምትል እያለችው ነው ማለት ነው እና ማለት ብሩክ፣ አሁን የማን ነው ጥፋት እስኪ ቤተሰብ ማለት መጀመሪያ ይሄ ነገር ብሩክ እንዴው ፕራንክ ላደርግ እንኳን ብሎ ሶሲን ዞ መጣ አይደል? ሶሲን ዞ ሲመጣ ከዛ ነገሮች እየተባባሱ ሀይሚና ዳኒ ተገናኙና በነገሩ ገቡበት። ዳኒና ሀይሚ ሲገናኙ ብሩክ ወደ ድብድብ ገባ። ሀይሚ ጎበዝ ናት፣ እንደምንም ብላ ደግሞ ከዚህ ድብድብ ዳኒንና ብሩክን እንዲራራቁ አደረገች። በዚህ ችግሩ በቃ ከዳኒ ጋር ወጣ ማለት ነው። አሁን ደግሞ እያለ እያለ ለመታረቅ አያችሁ ትናንት ተናገረች ሀይሚ እኮ እኔ ጊዜ ሰጥቼ ነበር፣ ቻንስ ሰጥቼ ነበር፣ ጊዜን አበላሸብኝ። የአንድ ቀን እንኳን ልደት የተበላሸ ቻንስ ሰጥቼ ነበር ያለችው። በሚፍታ ቤት የተሰራ አንድ ቪዲዮ አለ፣ ሁለታቸውም የተገናኙበት እዛ ላይ። አሁን ሀይሚ ለመታረቅ ምናምን እንትን እያለች ለመሳቅ እየሞከረች ነበር። ያን ጊዜ ቀን ነው ብሩክ እንግዲህ ሊንዳን እንደሚያመጣ የተናገረው ጠብቁኝ ማለት ነው። ከዛ ብሩክ ሊንዳን ይዘው መጣ። ሊንዳን ይዞ ሲመጣ ደግሞ ሀይሚ አሁን በቃ ነገሮች በጣም ከአቅሟ በላይ ስለሆነ ብቻዋን መምጣት ስለማትፈልግ እንግዲህ ሶሻል ሚዲያ ላይ የምታውቀውን ቅዱስን እዛ መጣሽ ማለት ነው። ቅዱስን ይዛ መጣ። እንግዲህ እስኪ አሁን ቅዱስና ሀይሚ ምንድን ነው የሚናገሩት? በተለይ ቅዱስ የሚባለው ልጅ በጣም ጎበዝ የምር ማለት ነው፣ ካፉ ለሚወጣው ቃል የሚጠነቀቅ እንኳን መሳደብ ቀርቶ ለሚናገራቸው ቃላቶች እንኳን በዝምታው ማለት ነው፣ በዝምታው በቃ ዝምታ መልስ ነው በሚለው ብቻ ነው፣ ምንም ማንንም ሳያስከፋ ኢቨን፣ እንኳን ለስራ ቢሆንም የመጣው ቅዱስ ማለት ነው። ታዲያ ብሩክ ብዙ ነገር ታውቃለህ። ከሀይሚ ጋር ብዙ ነገር አሳልፈሃል። ለስራስ ቢሆን እንዴት ነው እንደዚህ ሀይሚን እንደዚህ ማለት እንዴት ነው የሚናገራት? እንዴ አሁን ሀይሚን ለማስቀናት ብለህ የሊንዳን ጸጉር ምናምን መነካካት፣ እንደዚህ ማለት እንደ ኧረ ይደብራል። ብሩክ የምር በጣም ነው የሚደብረው በጣም ማለት ነው እንዴ እኔ ብሩክን የምሬን፣ እኔ እንደዚህ ለመተቸት ምናምን ፈልጌ ሳይሆን በቃ ትናንትና እንዳንጭ ስራ ፈት አይደለችም ሲል እኛ በጣም ነው የተሰማ። እንዴ ብሩክ ምን ነክቶት ነው? ተናዶ መሆን አለበት። እስኪ አሁን እንደው ሀይሚ ማለት ነው ሀይሚ አይደለም እንኳን አንተ ቻናል ላይ ይቅርና አንተ የኔ በምትላቸው ጓደኞች ዋታበር በቤተሰብም ቢሆን ማለት ነው በእኔና በሀይሚ ስም እያልክ ስንቱ ሰው ነው ያደገ፣ ስንቱ ሰው ነው ሀይሚ የስራ ሰው አይደለችም ሀይሚ በጣም በጣም በጣም የሀይሚ ውለታ ተከፍሎ አያልቅም፣ እውነት ለመናገር ማለት ነው። ስለዚህ እንዴት ነው ፍቅር ደግሞ በውለታ አይመለስም። ያ ማለት አንተ የምታፈቅራት የምትወዳት ከሆነ ፍቅርን በፍቅር ነው መመለስ ያለብህ ብሩክ ማለት ነው። እና ስራም ቢሆን እንኳን ለሚዲያ እንደዚህ አሳልፈ መስጠትህ በጣም ነው የሚደብር በጣም ማለት ነው። ማለት ብሩክ አሁን በቃ የመጣውን ሁላ መሳደብ እንዴ? ምን ውል ይቷል እንዴ? ካንተ እኳ አይጠበቅም። ብሩክ ምን ነክቶ ነው? ሀይሚ ስራ ፈትነሽ በጣም ትናንትና፣ ስለ ቁመት ምናምን፣ ነገር ዛሬም ደግሞ ይሄው እንግደውልሽ ተሳደበ ማለት ነው። እስኪ አሁን ሌላው ቀርቶ ቅዱስ እንደው እንኳን አንተን ቀርቶ አሁን ሊንዳን አንድ ነገር ብሏታል? ምንም ያላት ነገር የለም። በነገራችን ላይ ሀይሚ ለሚናገራት ነገር ነው መልስ ምትሰጥ፣ እስከ አራጠው ማለት ነው። ለምን ቅዱስ ስለማይናገር እንዲያስቀይመው አትፈልግም። አሁን ዛሬ ቅዱስ በቃ ማለት ሁሌም እየጠራችሁን እንደዚህ ዲስክns ሪስፔክት በሌለው ነገር nsከሆነ በጣም ይደብራል ብሎ ሚፍታህን ሲናገረው ሚፍታህን ለምን ትናገራለህ ብሎ እስከ አራጠው ድረስ ነው። ብሩክ ብሩክ ተው እንጂ አሁን እንኳን አንተን ታቃለህ። እንግዳ እንደሆነ ልጁ እንኳን አንተን እንኳን ሚፍታህን እስኪ ሊንዳን እንኳን ተናግሯታል። ያገሩ ልጅ የሚያውቃትን ሁሉን ነገር ስለሚያውቅ ነው እኮ ይሄ ልጅ ጸጥ ያለው ማለት ነው። እና ኧረ በስመ አብ እኔ የምሬን ስላችሁ ማለት ስራም ቢሆንም እንኳን ሀይሚና ብሩክ እየሰራችሁ ያላችሁት ነገር በጣም ነው የሚደብረው። በጣም ማለት ነው። እንዴ ምን ሆናችሁ ነው? አሁን እኮ ማለት እንዴት ነው በቃ እንደምትለያዩ ነው እያሳያችሁ ያላችሁት። እንዲቤ ቆይ እስኪ ኦዲንስ ምን ያደርግ። ቤተሰብ ራሱ እኮ የሰለቸው ነው የሚመስል። ቤተሰብ ማለት ሪል ቤተሰብ ማለት ነው። ስለዚህ ብሩክም ለተናገ አሁን ዛሬ ለምትናገራቸው ቃላቶች ነገጧት ወጥመድ እንደሚሆን አታቅም ብሩክ ማለት ነው። ምክንያቱም ከሀይሚ ጋር የምትታረቁ አንድ ላይ የምትጓዙ ስለሚሆን የምትናገራቸው ቃላቶች ለነገ ጸጸት ነው የሚሆነ ብሩክ ማለት ነው። የምትናገረውን ነገር እያስተዋልክ ተናገር። አንቺ ስራ ፈትነሽ ቁመትሽ እንደዚህ ነው ምናምን ወቴቨር። ያኔ ሀይሚ የምትናገራቸው ስለ አንተ፣ አብረው ስለሚከተሉ ሴቶች ብቻ ነው ሀይሚ የምትናገረው። እስኪ አሁን እንደው ሀይሚ አንድ ስድብ ሰድባሃለች ብሩክ፣ እስኪ አንድ ስድብ ሰድባሃለች። አንድ ስድብ አልሰደበችም ባንተ ስር ለሚሽቆጠቆጡት ባንተ ስር ራቁታቸው ለሚመጡት ሴቶች ነው ለእነሱ ነው እኮ የምትናገር እንጂ እኔ አንድ ቃል ብሩክን ስትሰደብ ሀይሚ አልሰማውም ሻንጣ ብትልም ቦርሳ ብትልም ለሴቶቹ ከአንተ ጋር ለሚዞሩት ማለት ነው ምትናገር እንጂ የብሩክን ክብር የሚነካ ነገር ሀይ ምስኪምን ተናግራለች? ብሩክን ማለት በቃ አንቺ ስራ ፈትነሽ አፍሽን አትክፈች ምናምን። የውሷም እንዲ አፍክን አትክፈት ትላለች፣ ቅዱስን እንዲናገረው ስለማትፈልግ ማለት ነው። እንዴ በጣም በቃ ብሩክ ማለት ነው ረዊ የሌለ ባህሪው እየታየ ነው። አሁን ይሄ ለሚቀጥለው ጸጸት ነው ማለት ይሄ ነገር መነሳቱ ስለማይቀር ማለት ነው። ሶ ለምትናገረው ነገር ብሩክ አስታውል ማለት እንዴት ነው ለመለያየት ምናምን ወስናችኋል እንዴ ምንድን ነው? በዚህ ልክ እንደዚህ ሀርድ ቃል መነጋገሩ ዋጋ ያስከፍላል።